የሴቶችን ሁለንተናዊ ተጠቃሚነትን ማረጋገጥ የሚያስችሉ ፖሊሲዎችና ማዕቀፎች ተግባራዊ መደረጋቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ዓለም አቀፍ የሴቶች ቀን በተለያዩ ተግባራት የካቲት 29 እንደሚከበር በሰጠው ጋዜጣዊ መግለጫ አስታውቋል። ራይል ደምሰው መግለጫውን ተከታትለዋለች። ዓለም አቀፍ የሴቶች ቀን ሴቶች በጾታ ምክንያት የሚደርስባቸውን በደል ለመታገልን የሚያደርጉትን ጉልህ አስተዋጽኦ ለመዘከርና ቀጣይነት እድሎችንም ለመፍጠር ታስቦ የሚውል ቀን ነው። ቀኑም የካቲት 29 ማርቼት በዓለም ለ114ኛ በኢትዮጵያ ደግሞ ለ49ኛ ጊዜ በተለያዩ ክንውኖች ተከብሮ ይውላል። የሴቶችና ማህበራዊ ጉዳይ ሚኒስቴርም ቀኑ በምን አይነት ዝግጅቶች እንደሚከበርና ከቀኑ ባለፈ የሴቶችን ተሳትፎ ከፍ ለማድረግ የተሰሩ ስራዎችን በሚመለከት ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት ሚኒስትሯ ዶክተር ኤርጎጌ ተስፋዬ ቀኑ የሚከበርበት ዋና አላማ ሴቶች ተነሳሽነታቸው የቀጠለ እንዲሆን ለማበረታታትና ያሉ ክፍተቶችን ማስተካከል ታሳቢ በማድረግ የሚከበር በዓል ነው ብለዋል። ሴቶች ለዘመናት ሲያደርጉ የነበሩትን ትግልና የትግላቸውንም ውጤት ለመዘከር እንዲቻል፣ እንደዚሁም ደግሞ ሰፋፊ ንቅናቄዎችን በማካሄድ የድርጊት መርሃ ግብሮችንም በማውጣት ደግሞ የበለጠ ስራዎችን መስራት እንዲቻል፣ በማህበረሰቡም ዘንድ ደግሞ ስለ ሴቶች ጉዳይ አጠቃላይ ግንዛቤ መፍጠር የሚቻልበትን ይህንን እንግዲህ መሰረት በማድረግ ችግሮችንም ደግሞ ያጋጠሙ ችግሮችን በጋራ ለመፍታት በሚያስችል መንገድ የሚከበር ነው ማለት ነው። መንግስት ሴቶች በፌዴራልና በክልል ደረጃ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ዘርፍ ላይ ተሳትፏቸው የጎላ እንዲሆን የተለያዩ የድጋፍ ስራዎችን በመስራት ላይ መሆኑንም ሚኒስትሯ አንስተዋል። ከዚህ አንጻር የሴቶችና ማህበራዊ ጉዳይ ሚኒስቴርም በሁሉም ዘርፍ የመጡ ለውጦችንና ፈጣን የሆኑ እርምጃዎችን ቀጣይነት ባላቸው መንገድ እንዲቀጥሉ ለማድረግ በተለይ የስርዓተ ጾታን መሰረት በማድረግ ሰፊ የተለያዩ ተሳትፎም ተጠቃሚነታቸውም የሴቶችን ለማረጋገጥ የተለያዩ ስልቶችን በመንደፍ በቅርቡም ረጅም ዓመት ያስቆጠረውን የሴቶች ፖሊሲን ሪቫይዝ በማድረግ ወቅቱ የሚጠይቀውን ችግሮች የሚፈታበት መንገድ በማድረግ ሪቫይዝ ተደርጓልና የአሰራር ስርዓቶችንም በመዘርጋት የምንሰራበት ነው። ሚኒስትሯ በዓሉ ከወትሮ ባለፈ የካቲት አንድ ተጀምሮ እስከ መጋቢት ሰላሳ በሚቆይ ንቅናቄ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በብሔራዊ ደረጃ በተለያዩ መርሃ ግብሮች እየተከበረ ይገኛል ብለዋል። የሴቶች የቁጠባ ባህልን በማሳደግ እስከ 3.6 ቢሊዮን ብር እንዲቆጥቡ ከፍተኛ ንቅናቄ የሚደረግ ይሆናል። እንደዚሁም ደግሞ ለ15000 ሴቶች በዚህ ንቅናቄ ወቅት የብድር አገልግሎት እንዲያገኙ የሚመቻችላቸው ይሆናል። ከዚህ በተጨማሪ እንግዲህ ሴቶች ያመረቱ ምርቶችን ያመረቷቸውን ምርቶች ወደ ገበያ የማውጣትና ከገበያ ጋር ደግሞ ትስስር መፍጠር አንዱ ትልቁ ስራ ነው። ይህ እንግዲህ ንቅናቄ የድርጊት መርሃ ግብር የሚሳካው በሴቶች ቁርጠኝነት ብቻ ሳይሆን በወንድ አጋሮችም ጭምር ቁርጠኝነት መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። የወንድ አጋሮችንም ከልብ እናመሰግናለን። መልካም እንግዲህ ዓለም አቀፍ የሴቶች ቀን ለሁላችንም ይሆንልን።